ቆያችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የእለቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ዜናዎቹን ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ሆኑ ቀዳሚ ወደ አደረግ ነው ዜና አልፋለሁ። የጸጥታ ችግርን ለመቅረፍ ማህበረሰቡ የድርሻውን መወጣት እንዳለበት በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናገሩ።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 ስለ ሰላም መስበግ፣ ውጊያ መቆም አለበት የሚል አቋም ላይ መድረስ አለበት። መከላከያ ብቻ የሰላም አስከባሪ፣ የአድማ መከላከልና የጸጥታ ኃይሎች ብቻ ሰርተው የሚመጣ ሰላም እንደሌለ በግልጽ ተነጋግረናል ማለት ነው። በመንግስት በኩል በተደጋጋሚ የሰላም አማራጭ እየቀረበን ያሉት በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረሳሉ የሀገር ሽማግሌዎችና የሃይማኖት አባቶች በቀጣይም እንዲሰሩ አሳስበዋል። መንግስት የሰላም አማራጭ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 በአማራ ክልል ሰሜን ሸዋ ዞን በያዝነው በጀት ዓመት ከ1700 ቶን በላይ የማር ምርት ለማምረት ታቅዶ እየተሰራ ነው። የታቀደውን እቅድ ለማሳካት በዞኑ ከ1000 በላይ ወጣቶች በንብ ማነብ ስራ ላይ መሰማራታቸውን የዞሩ እንስሳትና ሀብት ልማት መምሪያ አስታውቋል። ለዓለም ላይ ኩን ተጨማሪውን ይዟል። በአማራ ክልል ሰሜን ሸዋ ዞን ያለው መልክዓ ምድራዊ አቀማመጥና የአየር ንብረት ሁኔታ ለንብ ሀብት ልማት ምቹ እንደሆነ በባለሙያዎች ይገለጻል። ይህንን ዕድል በመጠቀም ባለፈው በጀት ዓመት በዞኑ 1477 ቶን ማር ማምረት እንደተቻለ የዞኑ እንስሳትና አሳ ሀብት ልማት መምሪያ የንብ ሀብት ልማት ባለሙያው አቶ ኃይለ መስቀል ክፍሎ የገለጹት፣ በዘንድሮ በጀት ዓመት ደግሞ ዘርፉን በማሻሻል 1728 ቶን ማር ለማምረት እየተሰራ ስለመሆኑ ገልጸዋል። 2017 እንኳን እንደመነሻ ለመነጽጽር ብናገር 1477 ቶን ማር አምርተናል። ይሄ በቀጥታ ወደ ገንዘብ ስንቀይረው ከ568 ሚሊዮን ብር በላይ ወደ ተለያየ ማህበረሰብ ክፍል ውስጥ ቀጥታ ገቢ ሆኗል። ይሄን ተሳቢ አድርገን ያደርገን የባለፈውን አመት አፈጻጸም ይዘን በዚህ አመት በ60 ቶን ጭማሪ አድርገን አቅደን እየሰራን ያለ ነውና በአጠቃላይ አሁን ያለው ነባራዊ ሁኔታ በጣም ጥሩ ነው። ቅድመ ዝግጅቱን ጨርሰናል። ወደ ማር ቆረጣ ገብተናል። የንብ ሀብት ልማት ስራ በአነስተኛ ወጪ መጀመር የሚቻል የልማት ዘርፍ እንደሆነ የሚናገሩት አቶ ኃይለ መስቀል በዞኑ የተለያዩ ወረዳዎች ወጣቶችን በማደራጀት ከዘርፉ የሚገኘውን ተጠቃሚነት ከፍ ለማድረግ እየተሰራ ስለመሆኑም ገልጸዋል። የንብ ሀብት ልማት ስራ አዋጭነቱ በጣም ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ናል። ወረዳዎችን እንደየአቅማቸው በክላስተር አደራጅተናል። በዚህም በስድስት ወረዳዎች በ30 ቀበሌዎችና በ60 መንደሮች በ1200 አናቢዎች አደራጅተን ከፍተኛ የሆነ የሙያ ድጋፍ እያደረግን ዘርፉ የበለጠ ኢኮኖሚ ተጠቃሚነትን ሊያመጣ በሚችል መልኩ እየሰራን ያለ ነው። በሸዋሮቢት ከተማ በንብ ሀብት ልማት ላይ የተሰማራው ግለሰብ ዘርፉ ብዙ ወጪ የማይጠይቅና አዋጭ የሆነ ስለመሆኑ የግል ተሞክሮውን አካፍሎናል። ምንም አዋጭነቱ ጥያቄ ውስጥ አይገባም። አሁን እንደሌለው ዋጋ የሚጠይቅ አይደለም። አንዴ እንትን ከተባለ አዋጭነቱ ከፍ ያለ ነው። ቋሚ ስራ አድርጌ ወደዛ እየገባሁ ነው፣ ወደ ስራ ማለት ነው። ፍላጎት በጣም አለ በጣም ማለት ነው እና አሁን አመርተን ቤት ሳስሸሻል በጣም በቃ በተደጋጋሚ የሚጠይቀን ሰው ማለት ነው እና ፍላጎት አለ። አቅርቦት ያው እኛም እየታገለን ነው፣ የገበያ ጥረት የለም እስካሁን። እስከ አምስት መቶ እስከ ስድስት መቶ ኪሎ ግራም እናመርታለን። አሁን በግል ማለት በአንድ ሲዝን ማለት ነው። ንቦች ከሚሰጡት የማር ምርት ባለፈ አበቦችን በማዳቀል ለግብርና ምርት ምርታማነት የጎላ አስተዋጽኦ አላቸው። እንዳንድ ጥናቶች እንደሚያሳዩት ምንድን ነው ከሰላሳ እስከ መቶ ሀያ ፐርሰንት የሚሆነው ምርትና ምርታማነትን ለመጨመር የንቦች አስተዋጽኦ ትልቅ ነው። ሁለተኛው የአካባቢን ኢንቫይሮንመንት ከመጠበቅ አኳያ ባላንስ ከማድረግ ከማመጣጠን አኳያ የንቦች መኖር እጅግ በጣም አስተዋጽኦ አለው። በኢትዮጵያ በአመት 500 ሺ ቶን ማር ማምረት የሚያስችል እምቅ አቅም እንዳለም ይነገራል። የባህር ዳር ዩኒቨርሲቲ በጤናው ዘርፍ ችግር ፈቺ የምርምር ስራዎችን እየሰራ መሆኑን አስታወቀ። ዩኒቨርሲቲው የዚሁ አካል የሆነውን ለህጻናት ህክምና የሚያገለግል የስሪዲ ቴክኖሎጂን ተግባራዊ ለማድረግ የሚያስችል ኮንፈረንስ አካሂዷል። ኤልሳ ገውሽ ተጨማሪ አላት። የባህር ዳር ዩኒቨርሲቲ ከአፈጣጠር ጋር ተያይዞ ለአካል ጉዳት የሚዳረጉ ህጻናትን ለማከምና እንዲያገግሙ የሚያስችል የስሪዲ ቴክኖሎጂን ተግባራዊ ለማድረግ እየሰራ ይገኛል። ይህንን የተመለከተ ዓለም አቀፍ ኮንፈረንስም አካሄዷል። በኮንፈረንሱ ከተለያዩ ዓለም ሀገራት የመጡ የዩኒቨርሲቲ ምሁራን፣ የህክምና ባለሙያዎች ልምዳቸውን አካፍለዋል። በባህር ዳር ዩኒቨርሲቲ የህክምና ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ዶክተር በቃሉ ውብሸት ኮንፈረንሱ ህጻናትን ለመታደግ የሚያስችል ልምድ የሚወሰድበት መሆኑን በመጥቀስ በዘርፉ እየተሰሩ የሚገኙ ስራዎችን አብራርተዋል። በአጠቃላይ በጤናው ዘርፍ እንግዲህ ኢትዮጵያ ውስጥ በማድረግ ላይ ያለው የፖፕሌሽን ብዛት 45 ፐርሰንት አካባቢ የሚደርስ ነው፣ እድሜያቸው እስከ 18 የሚደርስ ስለዚህ፣ በጣም ያንግ የሚባል ወይም ደግሞ ልጆች የሚበዙበት ህዝብ ቁጥር ነው ያለን። ከዛ ውስጥ ደግሞ እንግዲህ በአፈጣጠር በምግብ እጥረት ና በአጠቃላይ ከድህነት ጋር በተገናኘ በአደጋዎች ምክንያት ወሊድ ላይ በሚፈጠሩ ችግሮች፣ እንደዚሁም ደግሞ በዘር በሚተላለፉ የተለያዩ ችግሮች፣ ከአጥንት ከነርብ ጋር የተገናኙ በርካታ ችግሮች ይከሰታሉ። ስለዚህ ባህርዳር አንደኛ ማከሚያ ሆስፒታል ስላለው በጥበበ ጊዮን ሚኒስትሮች ሆስፒታል ውስጥ እንደነዚህ አይነት ነገሮችን በማከም ከፍተኛ አገልግሎት ይሰጣል በዘርፉ ስፔሻላይዝ ስፔሻላይዝ ያደረጉ ባለሙያዎች አሉ በሁሉም ዘርፍ ሁለተኛ ደግሞ መከላከል መከላከልን በሚመለከትም በምርምር በማሳየት ጭምር የማህበረሰብ ንቃት በመፍጠር በሽታ መከላከልን እንደነዚህ አይነት ነገሮችንም በማድረግ ደግሞ በማህበረሰብ የጤና ዘርፋችንና ና በማህበረሰብ አገልግሎት ከፍተኛ እንቅስቃሴ እያደረግን እንገኛለን ዩኒቨርሲቲው ከአፈጣጠር ጋር ተያይዞ ለአካል ጉዳት የሚዳረጉ ህጻናትን ለማገዝ የሚያስችሉ ምርምሮችን እየሰራ መሆኑን የጠቀሱት ደግሞ በባህርዳር ዩኒቨርሲቲ የህክምና ጤና ሳይንስ ኮሌጅ ኮሌጅ የጣና ምርምርና ዲያግኖስቲክ ማዕከል ኮርፖሬት ዳይሬክተር ዘውዴ መኮንን ናቸው። ስናደርግ የነበረው የጉድ ሜዲሲን ስሪዲ ቴክኖሎጂ ሀብ ስታብሊሽ ማድረግ ነው። ስለዚህ እሱን የጣና ሪሰርችና ዲያግኖስ ሴንተር ውስጥ ኤስታብሊሽ አድርገናል፣ ቲም ፎርም አድርገናል፣ ኢንተርናሽናል ኮላቦሬሽኖችን የመሰረትን ነው ን በምን በምን ኤሪያ ልንሰራ እንችላለን የሚለውን አርጀንትሊ የሚያስፈልጉን ምንምን ናቸው፣ ምን ምን ላይ ብንሰራ ባለን ሴታፕ ፕሮዳክቲቭ እንሆናለን የሚለውን ለይተናል። ስለዚህ እንደ ጅማሮ የተለያዩ ፔሸንት ሴሌክት እየተደረጉ ስካን እየተደረጉ ያ ስካን የተደረገ ዲዛይን እየተደረገ የአሲስቲቭ ዲቫይዞችን የማምረት እንትኖችን የሚያስችሉ ነገሮችን መሬት ላይ ይህን ስራ ለመስራት የሚያስችሉ ነገሮችን እየሰራ ነው ዩኒቨርሲቲው። በጥበበ ጊዮን ሆስፒታል ውስጥ ለሕጻናቱ ሕክምና እየሰጠ እንደሚገኝ የገለጹት ዶክተር በቃሉ ውብሸት በቀጣይ ቴክኖሎጂውን የማዘመን ስራዎች ይሰራሉም ብለዋል። በመጀመሪያው ዙር ለውጭ የሚሆኑ እጅ ላይ እግር ላይ የሚደረጉ የጀርባ ላይ አንገት ላይ የሚደረጉ ድጋፎች ሊሆኑ ይችላሉ። በሁለተኛው ዙር ግን እያሳደግ ነው የስሪዲ ፕሪንቲንግ ማሽኖችን ከውጭ የሚገቡ ናቸው በብዛት እያስገባን ማዕከላችን በደንብ እያደገ ሲሄድ ግን ሌሎች ችግሮችን ካንሰርን ጨምሮ በተለያየ ምክንያት ያጥንት ጉዳትን የምናክምበትና ካፈጣጠር ጋር የተገናኙ ችግሮችን የምናክምበት ከሰውነት ውስጥ ጭምር የምንጠቀመው የስሪዲ ኢምፕላንት ወይም ደግሞ የስሪዲ የህክምና እቃዎችን ማምረት በመቻል ደረጃ ነው እየተዘጋጀን ማለት ነው ያለ ነው። ለወደፊት በኮንፈረንሱ በዘርፉ ያለውን የግብዓት እጥረትና የመፍትሄ አቅጣጫዎችን በተመለከተም ውይይት ተካሂዷል። ከመጨረሻ ማጫጭር ዜናዎችን ወደ እናንተ እናደርሳለን። ሰለሞን አሰፊ ያቀርባቸዋል። ተከታትለን እንመለስ። አፍሪካ ያላትን የመሬት ሀብት በዘላቂነት በመጠቀምና በአግባቡ በማስተዳደር የዜጎችን የምግብ ዋስትና ማረጋገጥ እንደምትችል ተገለጸ። ወካት ዘላቂ የመሬት ሀብት አጠቃቀምን የተመለከተ ወርክሾፕ በአዲስ አበባ እየተካሄደ ነው። የአፍሪካ ህብረት ልማት ኤጀንሲ ኔፓድ የአየር ንብረት ለውጥ ፕሮግራም መኮንን የሆኑት ኢንድ ካሊማ በወርክሾፑ እንደተናገሩት አፍሪካ ያላት የመሬት ሀብት በዘላቂነት በመጠቀምና በአግባቡ በማስተዳደር የምግብ ዋስትናን ማረጋገጥ ትችላለች። ከሰሐራ በታች ያሉ የአፍሪካ ሀገራት ህዝብ ቁጥር እያደገ ነው። እያደገ የመጣውን የህዝብ ቁጥር የምግብ ዋስትና ለማረጋገጥ መሬትን በዘላቂነት መጠቀም በአግባቡ ማስተዳደር አስፈላጊ ነው ብለዋል። በተለይም የግብርና ምርታማነትን ለማሳደግ በቴክኖሎጂ የተደገፈ የመሬት አስተዳደር መዘርጋት አስፈላጊ ነው ሲሉ ተናግረዋል። ዘገባው የኢትዮጵያ ፕረስ ድርጅት ነው። በቀጠናው መደበኛ ያልሆነ ፍልሰትን ለመከላከል የተጀመሩ የቅንጅት ሥራዎች ተጠናክረው ይቀጥላሉ ሲል ኢጋድ ገለጸ። የምስራቅ አፍሪካ የልማት በየነ መንግስታት ባለሥልጣን ኢጋድ በቀጠናው የሚታየውን መደበኛ ያልሆነ ፍልሰት ለመከላከል ከባለድርሻ አካላት ጋር የጀመራቸውን የተቀናጀ ምላሽ የመስጠት ሥራ አጠናክሮ እንደሚቀጥል አስታውቋል። የኢጋድ ሶስተኛ የስራና የሰራተኛ ፍልሰት የሚኒስትሮች ስብሰባ በኢጋድ ቀጠና ብልጽግናን ለማረጋገጥ የሰራተኛ ፍልሰትና የሰዎች ዝውውር ህጋዊ ማዕቀፍ ማሻሻል በሚል መሪ ሀሳብ በኬንያ ናይሮቢ መካሄድ ጀምሯል። በአውሮፓ ህብረት የፋይናንስ ድጋፍ የሚተገበረው ነጻ የሰዎችና የቁም እንስሳት እንቅስቃሴ የህግ ማዕቀፍ ሁለተኛ ምዕራፍ ይፋ ሆኗል። ማዕቀፉ ህጋዊ የፍልሰት መንገዶችን ለማጠናከርና ቀጠናዊ ትስስርን የማሳካት ግብ ያለመ መሆኑም ተመላክቷል። ዘገባው የኢዚያ ነው። የግብርና ገጠር ልማት ፖሊሲ የግሉ ዘርፍ በግብርናው መስክ ያለውን ተሳታፊነትና ድርሻ የሚያጠናክር ነው ሲል የግብርና ሚኒስቴር ገለጸ። በግብርና ዘርፍ የምግብ ዋስትናን ለማረጋገጥ ለኢንዱስትሪ የሚፈለገውን ጥሬ ዕቃ በአይነት በመጠንና በጥራት ለማቅረብ ለውጭ ንግድ የሚቀርብ የግብርና ምርቶችን ለማሳደግ እንዲሁም ከውጭ የሚገቡ የግብርና ምርቶችን በሀገር ውስጥ ምርት ለመተካት የሚያስችል በርካታ ስራዎች እየተሰሩ ይገኛል ተብሏል። ይህንን በተሻለ መንገድ ለመተግበርና አጠቃላይ የግብርናውን ሽግግር እውን ለማድረግ የሚያስችሉ በርካታ የማሻሻያ ስራዎች እየተሰሩ ነው። የተሻሻለው የግብርና ገጠር ልማት ፖሊሲ በሚኒስተሮች ምክር ቤት በ2016 ዓ.ም ጸድቆም ተግባራዊ እየተደረገ እንደሚገኝ ሚኒስትሩ ገልጿል። ዘገባው የግብርና ሚኒስቴር ነው። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ያስትልን።